የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ ም ምርጫ የሚካሄድበት ዕለት መሆኑ መወሰኑን አስታወቀ። በጋምቤላ ክልል በኢታንግ ልዩ ወረዳ ታርፓም አካባቢ ከትናንት በስቲያ ከቀኑ 6 ሰዓት አካባቢ የትራፊክ ፖሊስ ላይ ኢላማ በማድረግ ለመተኮስ የሞከረው ግለሰብ ማምለጡን ክልሉ አስታወቀ። በዚያው ስፍራ ተፈጽሟል በተባለ ጥቃትም አንዲት ሴት ተገድላለች። የፌዴራል ፖሊስ አምስት ቲክቶከሮች እና ስፖንሰሮቻቸውን ማሰሩን ገለጸ። ኢሰመኮ በምርጫ ለመወዳደር የሚቀርቡ የፖለቲካ ፓርቲዎች እጩዎች ድጋፍ ፊርማ እንዲያስባስበ የሚያስገድደው ድንጋጌ ሰባተኛው ዙር ሀገራዊ ምርጫ ተፈጻሚ እንዳይሆን ማገዱን በበጎ ተመልክቼዋለሁ አለ። ያስዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ ም ምርጫ የሚካሄድበት ዕለት መሆኖ መወሰኑን አስታወቀ። ቦርዱ በዛሬው ዕለት በሰጠው ጋዜጣዊ መግለጫ የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳን በዝርዝር ይፋ አድርጓል። በዚህም የእጩዎች ምዝገባ ከጥር 1 እስከ የካቲት 1 ቀን 2018 ዓ ም የምረጡ እንቅስቃሴ ወይም የምርጫ ዘመቻ ከጥር 1 እስከ ግንቦት 19 ቀን 2018 ዓ ም ምርጫ ለሚዘግቡ መገናኛ ብዙኃን አካላት ጥሪ ማድረግ ከጥር 4 ቀን 2018 ከ8 ዓ ም ጀምሮ መሆኑን አመላክቷል። ቅስቀሳ ማድረግ የማይቻልበት የጥሞና የተባለው ጊዜ ደግሞ ከግንቦት 20 እስከ ግንቦት 23 ቀን 2018 ዓ ም ሆኗል ድምፅ የሚሰጥበት ቀን ደግሞ አስቀድሞም ቢሆን በጊዜ የሰሌዳ ይፋ እንደተደረገው ግንቦት 24 ቀን 2018 ዓ ም የሚካሄድ ይሆናል የምርጫ ውጤት በምርጫ ጣቢያ ይፋ ማድረግ ከግንቦት 24 እስከ ግንቦት 25 ቀን 2018 ዓ ም ቅሬታ ማቅረቢያ ጊዜ ከግንቦት 24 እስከ ሰኔ 2 ቀን ጊዜያዊ ውጤት በምርጫ ክልል ይፋ ማድረግ ከግንቦት 25 ከግንቦ ግንቦት 29 ቀን 2018 ዓ ም መሆኑን ዛሬ በሰጠው ጋዜጣዊ መግለጫ ይፋ አድርጓል። በጋምቤላ ክልል በኢታንግ ልዩ ወረዳ ታርፓማ አካባቢ ከትናንት በስቲያ ከቀኑ ስድስት ሰዓት አካባቢ ትራፊክ ፖሊስ ላይ ኢላማ በማድረግ ለመተኮስ የሞከረው ግለሰብ ማምለጡን ክልሉ አስታወቀም። በዚህ ወረዳ በዚያ ሁለት በተመሳሳይ ሰዓት 16 ሰዎችን ጭኖ ከኢታንግ ከተማ ወደ ጋምቤላ ከተማ በመጓዝ ላይ የነበረው አውቶቡስ ታርፓማ ሲደርስ ሳፋሪዎች ወደ ሌላ አውቶቡስ በማዛወር ላይ እያለም በተፈጸመ ጥቃት የሞትና ከባድ አካል ጉዳት መድረሱን የኢታንግ ልዩ ወረዳ ፖሊስ አዛዥ ምክትል ኢንስፔክተር ኡፒዮ ኡጁሉ አስታውቀዋል። በዚህ የወንጀል ድርጊት ጥቃት የደረሰባቸው አንደኛ ሟች ሮዳ ፒተር ኬሎም እድሜ 22 ፆታ ሴት፣ ሁለተኛም አበይ ኤኬሎ ጉር እድሜ 24 ዓመት ፆታ ሴት በደረሰባት ከባድ ጉዳት በጋምቤላ አጠቃላይ ሆስፒታል በጽኑ ህሙማን ክፍል በህክምና ላይ የምትገኝ መሆኑን ገልጿል። ጠርጣሪው በመጀመሪያ በስራ ላይ በነበረው የትራፊክ ፖሊስ ላይ ለመተኮስ ሲሞክር መሳሪያው ይከሽፍበታል። ሳፋሪዎች ሲበተኑ የታርፓም ንዑስ ጣቢያ ፖሊስ አባላትና ፌዴራል ፖሊስ አድርገውታል በተባለ ርብርብ አብዛኞቹ ሳፋሪዎች ለማዳን እንደተቻለ ጠቅሷል። እዚህ ወንጀል ድርጊት የተጠረጠረው ቢል ዲው ጆክ የተባለ ግለሰብ መሆኑን የወረዳውና የቀበሌዎች አመራሮች እና ህብረተሰቡም ከፖሊስ ጎን በአንድ ልብ በመቆም ተጠርጣሪው ለመያዝ በጥብቅ ክትትል ላይ እንደሚገኙም የፖሊስ አዛዡ አስታውቋል። የፌዴራል ፖሊስ አምስት ቲክቶከሮችና ና ስፖንሰሮቻቸውን ማሰሩን ገለጸ ቲክቶክ በተሰኘ የማህበራዊ መገናኛ ዘዴ ሽልማት ስነ ስርዓት ላይ ከኢትዮጵያዊ ባህልና ስነ ምግባር ያፈነገጠ አለባበስ ለብሷል የተባሉ አምስት ግለሰቦች ናቸው በቁጥጥር ስር የዋሉት የኢትዮጵያ ፌዴራል ፖሊስ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ ታይተዋል ያላቸው ተጠርጣሪዎች ላይ ምርመራ መጀመሩን ዛሬ ማለዳ በወጣው መግለጫ አስታውቋል የኢትዮጵያ ፌዴራል ፖሊስ በሦስተኛው የጂ ፓወር ቲክቶክ ክሬቲቭ አዋ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳን ሰውነታቸውን የገላለጣለው አበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ጥርጣሬዎችን ከነ ግብረ አበሮቻቸው በቁጥጥር ስር አውሎ ምርመራም ማጣራት መጀመሩን ይፋ ያደረገው ፖሊስ ሰሞኑን በአዲስ አበባ ከተማ በተካሄደው ሦስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ ያለው አበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ናቸው ያላቸውን ስም ዝርዝርም ገልጸዋል። እነርሱም ወንጌላዊት ገብረ አንድርያስ በርሄ በረገጽ ጸጌ ጅፋር መቅደም ደረጃ የመንግስቱ ግሩም ገዛኝ ቀጭኔ እና ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውን ገልጿዋል የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ያላቸው ባህሎች ተስፋፍተውም በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የግ ተጠያቂነትን ለማረጋገጥ ጀምር ያለው ያሉ ምርመራም አጠናክረው እንደሚቀጥል አስታውቋል። ይህ በእንዲህ እንዳለው የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀል ችሎት የሚኖሩት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትና ዮሐንስ ዳንኤል ጆን ዳንኤል በእስራት እንዲቀጡ ወስኖም የታሰሩት በቂ ስለሆነ ከእስር እንዲፈቱ ትእዛዝ መስጠቱ የተዘገበው ባለፈው ሳምንት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆኑ ችሎቱ የአቃቤ ህግን የቅጣት ማክበጃ እና የተከሳሾቹን የቅጣት ማቅለያ መርምሮ ውሳኔ አሳልፈዋል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በአንድ ዓመት ከአራት ወር ሁለተኛ፣ ሶስተኛ እና ስድስተኛ ተከሳሽ ስምንት ወር እንዲሁም አራተኛ ተከሳሽ በአስር ወር እስራት እንዲቀጡ ተወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱም የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀል ችሎት ውሳኔ አሳልፏል። ቲክቶክ በተሰኘው ማህበራዊ መገናኛ ዘዴ የሚተላለፉ መልእክቶችን ተከትሎ ፖሊስ እንዲህ አይነት እርምጃዎችን ከዚህ ቀደምም መውሰዱ ይታወሳል። ኢሰመኮ በምርጫ ለመወዳደር የሚቀርቡ የፖለቲካ ፓርቲዎች እጩዎች የድጋፍ ፊርማ እንዲያሰባስበው የሚያስገድደው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ድንጋጌ ለሰባተኛው ዙር ሀገር የምርጫ ተፈጻሚ እንዳይሆን ማታገዱን በበጎ ተመልክቼዋለሁ አለ። የኢትዮጵያ ሰብኣዊ መብቶች ኮሚሽን ኢሰመኮ በትናንትና እለት ባወጣው መግለጫ የተወካዮች ምክር ቤት ለ25 ቀን 2018 ዓ ም ባካሄደው መደበኛ ስብሰባ ውሳኔውን ማሳለፉን በአሁንታ እንደተመለከተው ገልጧል። ኢሰመኮ አድርጌዋለሁ ባለው ክትትል እንደተገነዘበው የኢትዮጵያ ፖለቲካ ፓርቲዎች ጋር ምክር ቤት የድጋፍ ፊርማ ለማሰባሰብ አስቸኳይ ሁኔታ አለመኖሩን በመጥቀስ እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲዎች የሚቀርቡ ለስን ጥያቄዎች መነሻ በማድረግ ከዚህ ግዴታ ተፈጻሚነት ጋር የተያዙ ጥያቄዎችን ለተወካዮች ምክር ቤት ሲያቀርቡ ቆይተዋል። በዚሁ መሰረት ምክር ቤቱ ዳራ 5 ቀን 2018 ዓ ም ባደረገው መደበኛ ስብሰባም የፖለቲካ ፓርቲዎች እጩዎች የድጋፍ ፊርማ እንዲያስባስቡ የሚያስገድደው ድንጋጌ ፈጻሚነት ለሰባተኛው ሀገር አቀፍ ምርጫ እንዲታገር በመወሰን የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ማሻሻያ ረቂቅ አዋጅን አጽድቋል። የምክር ቤቱ እርምጃ ተጨባጭ ሁኔታዎችን ያገናዘበ በምርጫ የሚወዳደሩ የፖለቲካ ፓርቲዎች ላነሷቸው ጥያቄዎች ምላሽ የሰጠ እንዲሁም ምርጫው አካታችና አሳታፊ እንዲሆን ከማድረግ አንጻር አስቻይ ሁኔታዎችን በማመቻቸት የምርጫና በህዝብ አሰራር ጉዳዮች ላይ ተሳትፎ የማድረግ መብቶችን ለማጠናከር አሁንታ ያስተዋጽኦ የሚያደርግ ነው ብሎታል። በመሆኑም ኢሰመኮ ይህንን እርምጃ በበጎ መልኩ የሚመለከተው መሆኑን መጪ ሀገራዊ ምርጫ ዲሞክራሲያዊ፣ ግልጽ፣ ተአማኒነት ያለውና ሰብአዊ መብቶች በተሟላ ሁኔታ የተከበሩበት እንዲሆን ለማድረግ የሚረዱ አስቻይ ሁኔታዎችን የመፍጠርና የማጠናከር ጥረቶች እንዲቀጥሉ መንግስትን ጨምሮ ለሁሉ

የተባበሩት መንግስታት ብሪታንያና ሞሪሸስ ቻ ጎሳውያንን ነባር ህዝቦች ዳግም የሚጎዳ ስምምነት ከመፈረም እንዲቆጠቡ አስጠነቀቀ። ብሪታንያና ሞሪሸስ በህንድ ውቅያኖስ የሚገኙ ነባር የቻ ጎሳውያን ህዝቦች መብት የሚጥስና በድጋሚ የሚጎዳ ስምምነት ከመፈረም እንዲቆጠቡ የተባበሩት መንግስታት የጸረ ዘር አድሎ ኮሚቴ አስጠንቅቋል። ብሪታንያ አካባቢውን ተቋጥራ በነበረችበት ወቅት በአውሮፓውያን አቆጣጠር በ1960ዎቹና ሰማንያዎቹ ሁለት ሺ የሚደርሱ በህንድ ውቅያኖስ ውስጥ የምትገኘው ቻጎስ ደሴት የሚኖሩ ነባር ቻጎሳውያን ህዝቦች ከመኖሪያቸው በኃይል ተፈናቅለው ወደ ብሪታንያ ብሪታንያ መሰደዳቸውን የሮይተርስ ዘገባ ያመላክታል። በኃይል ከግዛታቸው ተፈናቅለው ወደ ብሪታንያ ከተሰደዱት ቻጎሳውያን መካከል አብዛኞቹም አንድ ቀን ወደ አገራችን እንመለሳለን የሚል ህልም የነበራቸው መሆኑን ዘገባ አስታውሷል። ዓመታትን ካስቆጠረ ድርድር በኋላ ባለፈው ግንቦት ላይ ቻጎስ ደሴት ሉዓላዊነቷን ለሞሪሴስ አሳልፋ እንዲሰጥና ሞሪሴስ ደሴቷን በስሯ እንድታስተዳድር፣ ብሪታንያ ደግሞ በዲያጎ ጋርሻ የነበረውን የአሜሪካ ብሪታንያ የአየር ኃይል ይዞታም በረዥም ጊዜ ልጅ ተቋጥራ እንድትቆይ ሁለቱ ሀገራት ተስማምተዋል። ይህም ከመኖሪያ ግዛታቸው በኃይል ተፈናቅለው ብሪታንያ እንዲሰደዱ የተደረጉና አንድ ቀን ወደ ሀገራችን እንመለሳለን የሚል ህልም የነበራቸውን ቻጎሳውያን ነባር ህዝቦች ህልማቸውን የሚያመክን ከመሆኑም በላይ በህልውናቸው ላይም ዘላቂ አደጋ ሊያስከትል የሚችል በመሆኑም በብሪታንያና ሞሪሸስ ስምምነቱ እንዳይፈርሙ የተባበሩት መንግስታት የጸረ ዘር አድሎ ኮሚቴ ትናንት ባወጣው መግለጫ አስጠንቅቀዋል። ኮሚቴው በዚህ ወር በጄኔቫ ባደረገው ስብሰባም ስምምነቱ ከዚህ በፊት የደረሰባቸው በደል ሳያንስ የቻጎሳውያን ነባር ህዝቦች ወደ ትውልድ ሀገራቸው ዲያጎ ጋርሻ ደሴት እንዳይመለሱ በግልጽ የሚከለክልና በእነዚህ ነባር ህዝቦች የመኖ የሚኖር ህልውና ላይ ስጋትን የሚጋርጥ ነው በማለት አውግዞታል። ለሰዓቱ የያዝናቸው ዜናዎች በዚሁ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።